ከ2010 ወዲህ 18 አምራች ኢንዱስትሪዎች ብቻ የነበሩት የአማራ ክልል ሰሜን ሸዋ ዞን በአሁኑ ወቅት 200 የሚጠጉ መካከለኛና ከፍተኛ አምራች ኢንዱስትሪዎች ይገኙበታል። በእነዚህ አምራች ኢንዱስትሪዎች የሚመረቱ ምርቶች ለሀገራዊ እድገት ከፍተኛ በርክቶ ያላቸው ናቸው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነም በዞኑ በመገኘት የአምራች ኢንዱስትሪዎቹን የስራ እንቅስቃሴ ተመልክተዋል ሙሉ በሙሉ ወደ ስራ ለመግባት በስራ ላይ የሚገኙ አምራች ኢንዱስትሪዎችን ጨምሮ ወደ ስራ የገቡ ትላልቅ አምራች ኢንዱስትሪዎች የኢትዮጵያን ብልጽግና ይቀሬነት የሚያረጋግጡ ስራዎችን እየሰሩ መሆናቸውን ምክትል ጠቅላይ ሚኒስትሩ ተናግረዋል። በጣም ብዙ ፋብሪካዎችን አይተናል። ያየነው በጣም ጥሩ ነገር ምንድነው? አካባቢው ሰላማዊ ነው። በጣም ጥሩ እንቅስቃሴ እየተደረገበት ያለ ነው። ለወጣቶች ስራ እድል እየተፈጠረ ነው። ከተማው እየተነቃቃ ነው። እንግዲህ ወደፊት ደግሞ ለከተማ አስተዳደሩም ለዞኑም የሰጠናቸው የቤት ስራ አለ። እዚህ አካባቢ ሆቴሎች በደንብ ደረጃቸውን የጠበቁ ሆቴሎች ያስፈልጋሉ። አዲስ አበባ ላይ የመሬትም የሌላም ችግሮች እና በኦሮሚያ ዙሪያ ያሉ በሸገር ከተማ ዙሪያ ያሉ የመሬትና ሌሎች ጉዳዮች እየቆየ እየቆየ ሲሄድ እየተያዙ መሄዳቸው አይቀርም እና ወደ ደብረ ብርሃን ወደ አዳማ ወደ ቢሸፍቱ ስለሚሄድ ወደፊት ያለው ልማት ደብረ ብርሃንም በዚህ ውስጥ ዝግጅት እያደረገች እንደሆነን ያየን፣ የክልሉ መንግስትም የፌዴራል መንግስትም የሚቀሩ መሰረተ ልማቶችን እያሟላ ይሄ ልማት የበለጠ እንዲቀጥል የበለጠ የኢትዮጵያን ብልጽግና አይቀሬነት የሚያረጋግጡ ስራዎችን ያየንበት ነው።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 ኢንዱስትሪ ፓርክ የተቋቋመ ነው። በዚህ ድርጅት ውስጥ ሰባት የተለያዩ ፋክተሪዎች አሉ። በዋናነት የእንስሳት መኖ ማቀነባበሪያ፣ የዘይት ፋክተሪ፣ የአልሚ ምግብ እና ከዚሁ ጋር የፒፒ ባክ ተያያዥ የሆኑ ሰባት ፋክተሪዎች በአንድ ኮምፓውንድ ውስጥ የሚገኙ ናቸው። በውጭ ምንዛሬ በማስገኘት የስራ እድል በመፍጠር አጠቃላይ ደግሞ በሀገሪቱ ውስጥ የተያዘውን የማክሮ ኢኮኖሚ ሪፎርም መነሻ በማድረግ የተጀመሩ ትላልቅ ስራዎች ናቸው። በሀገሪቱ የሀገሪቱን የግብርና ከኢንዱስትሪው ጋር በማያያዝ በጣም ትልቅ ትልቅ ሮል የሚኖረው የኢንዱስትሪ ፓርክ ነው። ምክትል ጠቅላይ ሚኒስትሩ ዛሬ መጥተው ይህንን ኢንዱስትሪ ፓርክ ስለጎበኙልን ከልብ ነው የምናመሰግነው። እንደዚህ አይነት ጉብኝቶች የበለጠ መነሳሳትን መነቃቃትን የሚፈጥሩ ናቸው። ይህ ድርጅት በቀን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 የሚወጣበት ትልቁ ቴክኖሎጂ ነው። ይህ የፔንቲንግ ሀውስ መኖሩ የምርታማነትን ከማሳደግ አንጻር የምርት ጥራቱን ጠብቆ ከማሰራት አንጻር ትልቅ አስተዋጽኦ አለው። ዴዴ ቦትል ፋክተሪ የተቋቋመው በአራት ቢሊዮን ብር ፕሮጀክት በአራት ቢሊዮን ብር ካፒታል ነው የተቋቋመው። በዋናነት የምናመርተው የለስላሳ ጠርሙሶች፣ የቢራ ጠርሙሶች፣ የምግብ ማሸጊያ ጃሮች እና ብርጭቆች ነው የምናመርተው።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 በርካታ አምራች ኢንዱስትሪዎችም ወደ ስራ ይገባሉ ተብሎ ይጠበቃል።